ቅዱስ ቅዱስ ቅዱስ ተብለ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ለዚህ ደቂቃ ስላደረስክን እናመሰግንሃለን። ምሕረት ቸርነትህ የበዛ ይቅር ባይ የጌታ አባታችን ጸሎታችንን እመናችን እንድትቀበልልን በስምህ ተሰባስበናልና ጉባኤያችን እንድትባርክልን ይቅር ባይ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረብቶ ጠብቆ አቅርቦናልና ተቀብሎናልና ጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚህ ችለት በየታቸው ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ሁሉን የያዘ ጌታችን እግዚአብሔር የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት በስራ ሁሉ ላይ፣ ስለ ስራ ሁሉ፣ በስራ ሁሉ ውስጥ እናመሰግናለን። ሰውረናልና ረተህናልና ጠብቀህናልና ወደ አንተ አቅርበህ ጠብቀህናልና ጽንተ ጠብቀህናልና እስከዚህ ሰዓት አድርሰህናልና እናመሰግናለን። አቤቱ ጌታችን ስም በምድር ሁሉ እጅግ ተመሰገነ። ምስጋናን በሰማያት ላይ ከፍ ከፍ ብሏል እና ከሕፃናት ከሚጠቡት ልጆች አፍን ምስጋና አዘጋጀ። ስለ ጥላት ጥላትና ግፈኛው ታጠፋው ዘንድ የጣቶች ስራ ሰማዎች አንተ የሰራቸው ጨረቃና ከዋክብት እና ያለን ታስበው ዘንድ ሰው ምንድንነውን ተጓበኛው ዘንድ የሰው ልጅ ምንድነው? ከመላይ ጥቂት አሳነስከው በክብር በምስጋና ዘውድ ከለለው በጮች ስራ ሁሉ ላይ ሾመው። በኪሩቤል አድረህ የምትኖር አምላካችን ሆይ በመላይ ዘንድ ትከብራለህ፣ ትመሰግናለህ። የተቀደሰ ማደሪያ ከሆነው አዳራሽ እንገባ ዘንድ ያደርገን አንተነህ የምስጋና ቅዱስና እናስብ ዘንድ የማይታየውን ምስጋና እናቀርብልህ ዘንድ የሁላችንም መማጠን ተቀበል። ሰማያዊ ምስጢር በምናስብበት እምነት እረብን ጥቅም ስጠን። ሁላችንም ያለመጨነቅ ያለመሸነፍ ያለመሰናከል ጠበቅ። እግሮቻችን ከድጥ አይኖቻችን ከእንባ ሰውነቶቻችን ከአጢአት ሞት አድነን። ከቀድሞ ጀምሮ ያገለግሉ ወዳጆችን ልመናስብ በአንተ ከዳንት ጋር ቁጠረን። በአንድ ልጅ በርሱ ያለ ክብር ጽላን ተገበል። ከእርሱ ጋር ከመንፈስ ቅዱስ ጋራ ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመ ትረሳኛለን እስከ መቼ ፊትህን ከእኔ ትመልሳለን እስከ መቼ በነፍሴ ያዘን እኖራለሁ? እኔ እስከ መቼ የልቤውል ጊዜ ትጨነቅብኛለች? እኔ እስከ መቼ ጠላቶቼ በእኔ ላይ ታባ ያሉን? አቤቱ አምላኬ፣ የተመልከተ ስመ ለሞት እንዳያንቅላፍ ዓይኖችን አብራቸው። ጠላቶች አሸንፍ ነው እንዳይሉ የሚያስጨንቁኝ እኔ ብናወጥ ደስና እንዳይላቸው እኔ ግን በቸርነትህ ታመንኩ። ልቤን በማዳን ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ። ለሉል እግዚአብሔርን ስም መዘምር አለ። የስጦታ መጀመሪያ ኢየሱስ ክርስቶስ የዓለምን ኃጢአት የምታርቅ የእግዚአብሔር በጋን ጸነህና ይቅርበለን። በአባትህ በጥበብ መስፈርት ከሰማይ ወርዳሃልና አንተ የፈጠር ከሟች ተለዋጭ የሆነ ፍጥረትን ታድን ዘንድ በንፋስ ክንፍ የሚሄዱትን መላይትን ረቂቃንን የሚያገለግሉትን እሳትን በልባል የሚያደርጋቸው፣ ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችን ይዳሰሳቸዋል፣ ይጨሳሉ። ዓለምን ያስካንት አምላካችን እግዚአብሔር ወይ በስጦታ መንፈስ ወገኖችን አድናቸው አቤቱ አምላካችን ወይ በስጦታ መንፈስ ወገኖች እንደሳሰኛቸው፣ ጭንቁን ነገር የምታቀል የተቸገረውን የምትረድ አንተ ነህ። የሐዋርያት ጌጣቸው፣ የነዳን ገንዘባቸው፣ ተስፋ ላጡ ሰዎች ተስፋቸው፣ ሙታን የምታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ጥበቡ የምትሆን አንተን እናመሰግንሃለን። ዛሬም ለዘውትርም ለዘላለሙ አሜን። አቤቱ ጸሎቴን ስማ፣ ጩኸቴም ወደፊት ይደርስ። በመከራዬም ቀን ፊትህን ከእኔ አትመለስ። ጆሮ ወደ እኔ ዘንበል። በጠራው ዘመኑም እንደጢስ አልቋልና አጥንቶቼም እንደሳደር ቀዋልና ተቀሰብኩ። ልቤም እንደሳደረ ቀል መብላት ተረስተኛልና፣ ከጩኸቴም ድምፅ የተነሳ ስጋዬ በአጥንቶቼ ላይ ተጣበቀ። እንደሜዳ ያሁንጉ ለሊትን በሆነ አቤት እንዳለ እንደ ጎጎት ወንቅ ጠላቶች ሁል ጊዜ ይሰርቡኛል። የሚያስተዱ ተማማሉብኝ። አመድን እንዲያልቅ ያለውና መጠጠን ገንባይ ጋር ጠጥቻለሁና ከቁጣ መቅሰፍት የተነሳ አንተ ጥለኸኛልና፣ ዘመኔም እንደ ጥላ አለፈ፣ እኔም እንደ ሣር ደረቅሁ ያሉ አንተ ግን አቤቱ ለዘላለም ትኖራለህ። መታሰቢያህ ለልጅ ልጅ ነው። አንተ ተነሥተህ ጽዮንን ይቅር በላት፤ ይቅር ልትላት ዘንድ ጊዜዋ ነውና፣ ዘመኑም ደርሷልና፣ ባሪያዎችህ ድንጊያዎችዋን ወዷልና፣ መሬቷን አክብረዋታልና። አቤቱ አሕዛብ ስምህን፣ ነገሥታቱ ሁሉ ክብርህን ይፍሩ። እግዚአብሔር ጽዮንን ይሰራታልና፣ በክብርም ይገለጣልና። ወደ ድሆች ጸሎት ተመልከት፣ ልመናቸውን አልናቀም። ይችል ለሚመጣ ትውልድ ተጻፈች የሚፈጠር ሕዝብ እግዚአብሔርን ያመሰግነዋል። ከሰማይ የሆነው መቅደሱን ተመልክቷል። እግዚአብሔር ከሰማይ የሆነው ምድር ጎብኝቷል። የእስረኞቹን ጮት ይሰማ ዘንድ የተገደሉትን ሰዎች ያደን ዘንድ የእግዚአብሔር ስም በጽዮን ምስጋና በኢየሩሳሌም ይነግሩ ዘንድ አዛም በንድን በተሰበሰቡ ጊዜ ነግስታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መልሳቸው የዘመን የማነስ ንገሪን በዘመን የምኩሌታ ሰደኛ ዓመታቶች ለልጅ ልጅ ናቸው። አቤቷን ታስቀድመ ምድር መሰረት ሰማያት ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ መጎነጸፊያም ትለውጣቸዋለህ፣ ይለውጥማለህ። አንተ ግን የአንተን ዓመታ ተከብቶ ያልቅም። የባህሪያቸው ልጆቹ ይኖራሉ፣ ዘራቸው ለዘላለም ይጸናል። አቤቱ ከክፉ ቀን መከራ፣ ከጥፋት ሰዓቶች ታድነን ዘንድ ከክፉ ሰዎች ተንኮል፣ ከሀኪት ከጽራት ድንገት ከሚመጣብን መከራ፣ አቤቱ አምላካችን በዚህ ሰዓት አድነን። አለምን ያስከ አምላካችን እግዚአብሔር አንተነህ። አቤቱ አምላካችን ረድኤት ድነት የሚገኝ ካንተ ዘንድ ነውና ጌትነትህን የተማጸኑ ሁሉ ባሪያህን ዳዊቱን ከክፉ ጦርነት ያዳንከው ዳንኤልን ከአናብስት አፍ፣ ሶስናን ከረበናት፣ አናንያ አዛርያ ሚሳኤልን ከባቢሎን እሳት ያዳንካቸው አቤቱ አምላካችን እኛንም ከአሊያውያንና ከአመፀኛ ትውልድ አድነን፣ ነፍሳችን ስጋችን በቸርነት ጠብቅ፣ ቤተ ክርስቲያናችንን በምስጋና በጸሎት በቀናች ሃይማኖት ጠብቅ። አምላካችን ወይ ይቅር በለን አባታችን በሰማይ የምትኖር ወደ ፈተና አታግባን፣ ከክፉ አድነን እንጂ ለሰይጣን ከመሸነፍ ከመዋረድ፣ ከመውደቅ አድነን። በየጊዜው በየሰዓቱ ያለ ድካም ያለ ሀኬት እናገለግል ዘንድ እርዳን። በአንድ ልጅ በእርሱ ያለ ክብር ጽ ላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ በመዓት አትቅሰፈኝ በመቅሰፍትህም አትገስጸኝ። ፍላጻዎች ወቅተውኛልና እጆችህም በላላይ ከብደውብኛልና። ከቁጣ ፊት የተነሳ ለሥጋዬ ድህነት የለውም። ከኃጢአቴ ፊት የተነሳ ለአጥንቶቼ ሰላም የላቸውም። ከኃጢአቴ ኃጢአቴ ከራሴ ጸጉር በስቷልና፣ እንደከባድ ከባድ ሸክም ከብዶኛ በላላይ ከብዶኛልና። ከስንፍና ፊት የተነሳ አጥንቶች የሸተቱ በሰበሱ እጅግም መጎሰቆርኩ፣ ጎበጥ ሁልጊዜም በትካዜ መላለሳለሁ። ነፍሴም ስልብ ጠግባለችና ለስጋዬ ድነት አጣው። ታመምኩ፣ እጅግም ተሰቃየው፣ ከልቤ ማዘን የተነሳ ጭኋለሁ። አቤቱ ፈቃድ ሁሉ በፊት ነው፣ ጩኸቴም ከአንተ አይሰወርም። ልቤም የደነግጥብኛ፣ ኃይሌን ተወኛኖችን ብርሃን ፈዘዙብኝ። ወዳጆቼ ባልንጀሮቼ ባለጋራ ሆኖኝ፣ ከባው ደበደበ። ዘመዶችም ተስፋ ቆርጠው ተለዩ። ነፍሴም የምሻት በረቱብኝ። መከራዬን የሚፈልጉ ከንቱ ተናገር፣ ሁልጊዜ ያጠፉ ዘንድ በሽንገላ ይማከራሉ። እኔ ግን እንደማይሰማ ደንቆሮ አፉ እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው በአፉ መናገር እንደማይችል ስሆንኩ፣ አቤቱ በአንተ ታምኛለሁ እና አቤቱ አምላኬ አንተ ስማኝ። የጠላቶቼ መዘባዎች አታርግብ እያለሁ እና ግሬም ቢሰነካከል በኔላ ብዙ ነገር ይናገራሉና፣ እኔን ይቺ ገርፉ ዘንድ አቆሰልም። ቁስሌም ሁልጊዜ በፊት ነውና በደሌ እናገራሉ፣ ስለ ኃጢአቴ እተክዛለሁ። ጠላቶች ሕያዋን ናቸው፣ ይበረቱብኛል። ባመጽም የሚጠሉኝ ብዙ በበጎ ፋንታ ክፉን የሚመልሱልኝ ጽድቅ ስለተከተልኩ ይከሱኛል። እንደርኩስ በድን ወንድሞቻቸውን ጣሉ። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ የመድኃኒት አምላክ ሆይ እኔን ለመርዳት ፍጠን። ሁሉን የምትይዝ እግዚአብሔር ሆይ እንለምንሃለን፣ እንማልዳሃለን ለታመሙት አባቶቻችን፣ እናቶቻችን፣ ወንድሞቻችን እህቶቻችን፣ ሕፃናቶችንም ጨምሮ ሕይወታቸውን ሰጣቸው። የደዌ መንፈስን አድርቅላቸው። ደዌን ሁሉ ሕመም ሁሉ ከነሱ አሳርፍ። አቤቱ ይቅርታ ፈጥኖ ይደረግልን። ነፍስን የምታድን ስጋን ስጋንም የምታድን ስጋው ደግሞ ሁሉ የምትጎበኝ አንተነ በርኩሳን መናፍስት የሚጨነቁትን አንተን አምነው የሚለምኑትን የሚማፀኑትን ነፃ አድርግ የተጨነቀችውን የተቸገረውን ሰውነት ፍጹም እረፍት ሰተህ አሳርፍ። ደዌን ሁሉ ከዚህ ቤት አስወጥተው ስለድ ከየራሳችን የቁራኝነት ዲያረት ፍጹም ደህንነትን ስጥ። በአንድ ልጅ በእርሱ ያለ ክብሩ ጽላንት ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምረትን ብዛት አቤቴን ደምስስ። ከበደሌም ፈጽመ እህጠበኝ፣ ከኃጢአቴም አንጻኝ። ኔቤዴን ላውቅ ያለውና አጢአቴ ሁልጊዜ ከፊትህ ነው። እናንተን ብቻ በደልኩ፣ በፊትም ክፋትን እናደረገው፣ በነገርም ትጸርቅ ዘንድ በፍርድም ታሸነፍ ዘንድ ኖ በኃጢአት ተጸነስኩ፣ እናቴም ባመጻ ወለደችኝ። እነ እውነትን ወደድክ፣ የማይነገር ስውር ስጦታና አስታወክኝ። በየርሶ መርጨኝ ነጣም አለው፣ ጠበኝ ከበረዶ ይልቅ ነጭ ሆናለው። ሀሴትና ደስታ አሰማኝ፣ የጻርቃን አጥንቶች ደስ ይላቸዋል። ከኃጢአቴ ፊት መለስ፣ በደሌ ሁሉ ይደምሰስ። አቤቱ ንጹሕ ልብ ፈጠርልኝ የቀናውን መንፈስ በውስጤ አዲስ ከፊትህ ማትጣላይ ቅዱስ መንፈስም ከኔላይ አትውሰድብኝ። ደስታና ማዳን ስጠኝ በጽኑ መንፈስ መንገድህን አስተምራቸው ዘንድ ዝንጎች ወደ አንተ ይመለሱ ዘንድ የመድኃኒት አምላክ እግዚአብሔር ከደም አድነኝ። አንደበቴም በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮቼን ክፈት አፌን ምስጋናህን ያውራ። መስዋዕትን ብትወድስ በሰጠው ነበር የሚያቃጥለው መስዋዕት ደስ ያሰኝም። የእግዚአብሔር መስዋዕት የዋህ መንፈስ ነው። የተዋረደው የዋሁን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት የኢየሩሳሌም ቅጥሮች ይታነጹ። የጽርቁ መስዋዕት መባ የሚያቃጠሉ መስዋዕት በወደድ ጊዜያን ጊዜ በመሰዋ ላይ ፈረዳዎች ይሰዋሉ። አቤቱ ምረት ፈጥኖ በላችን ላይ ትደረግ። የፊትን ብርሃን በሰውነታችን ላይ የሚያደነ ምረት ይምጣ። ደስ የሚያሰይ ቸርነት ይገለጽ። አቤቱ ከክፉ ነገር ከስተት ሁሉ ጠብቀ እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደለውን ወደ አንተ መመለስ ይቻልሃልና፣ ቁጥር በሌለው ቦታ ሁሉ እንሰግድልሃለን። ድካማችንን ትሸከማለህ፣ ኃጢአታችንን ትታገሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህና፣ እግዚአብሔር ይጠብቀኛል የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። በረፍቷ ዘንድ አሳደገ ነፍስ የመለሳ ስለ ዝሙ መጽርቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ እና ክፉን አልፈራም። በትር ምርኩዝ፣ እነሱ ያጽናኑኛል። በፊቴ ገበታ አዘጋጀልን በሚያሰጋዩ ሰዎች ፊት ለፊትም፣ ራሴን በዘይት ቀባ፣ ጽዋህም የተትረፈረፈ ነው ያረካልን። ምረት ቤት የዘመን ይከተለ በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ። እግዚአብሔርን አመስግኑት ቸር ነውና ምሕረቱ ለዘላለም ነውና፣ የአማልክትን አምላክ አመስግኑት፣ ምሕረቱ ለዘላለም ነውና፣ የጌቶችን ጌታ አመስግኑት፣ ምሕረቱ ለዘላለም ነውና፣ እርሱን ብቻውን ታላቅ ታምራትን ያደረገ፣ ምሕረቱ ለዘላለም ነውና፣ ሰማያትን በጥበቡ የሰራ፣ ምሕረቱ ለዘላለም ነውና፣ ምድርን በውሃ ላይ ያጸና፣ ምሕረቱ ለዘላለም ነውና፣ ታላላቅ ብርሃናትን የሰራ፣ ምሕረቱ ለዘላለም ነውና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 ለኢየሱስ ክርስቶስ መስቀልም ምስጋና ይገባ። ለክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ፣ እሱን ለማምለክ ያጸናን ዘንድ በቤታችን ጸሎታችንን አሳርግልን። ኀጢአታችንንም አስተሰርይልን። በጌታችን መንበሪ ጸሎታችንን አሳርግልን። ይህን ኅብስት ላበላን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 በእውነት ድንግል የምትሆኝ ንጽ ድንግል ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችንን አማኑኤልን የወለድሽልን ወይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆንሽ ታስቢን ዘንድ ኀጢአታችንንም ያስተሰረይልን ዘንድ ለዘላለሙ አሜን። የምሕረት አባት የቅርታ ባለቤት ምሕረቱን ቸርነቱን ይላክልን ለዓለሙ ሰላም ለእኛም ለህዝበ ክርስቲያኑ መረጋጋትን፣ ለምድሪቷ በረከትን አምላካችን ያደለን ይስጠን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ይጠብቅልን። እኛንም ልጆቹን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ይጠብቀን። በህመም ውስጥ ለሚሰቃዩ በየቤታቸው በየሆስፒታሉ የእግዚአብሔርን ማዳን የሚጠባበቁ የምሕረት አባት በምሕረት እጁ ዳብሳቸው ፈውሱን ጤናውን ያደላቸው በላያቸው ላይ ያለውን ደዌ የሚያስወግድላቸው ያንሳላቸው። አጽራሪ ቤተክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ዲቃውንትን፣ አጽራሪ መምህራንን፣ አጽራሪ ምእመናንን ያስታግስልን፣ ከቅድስት ቤተክርስቲያን ይራቁ! ከሃይማኖት የወጡ ይመልሳቸው፣ ይሰብስባቸው፣ ለቃሉን ተገዢ አድርጋቸው። በትዳር ያላችሁ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ መልካም ስራችሁን ይባርክላችሁ። ትዳር ለሌላችሁ ንጹሕ ትዳር ይስጣችሁ። ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ተመስገን የምትሉበትን ስራ ያድላችሁ፣ ይስጣችሁ። በጸሎት አስቡን፣ አትርስም ብለው ያሳሰቡትን የማይዘነጋው የማይረሳው ደጉ ቸሩ አምላክ እግዚአብሔር በቸርነቱ በምረቱ ሁላችንንም የሚያስበን መልካሙን ምኞታችንን ይሙላልን፣ ይፈጽምልን። የሚጻረረን ተጻራሪ የዲያብሎስ ሰራዊትን ከእግራችን በታች ይጣልልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ጸሎታችንን ይቀበልልን ችን ውስጥ የገባውን ያለውን ጦርነት ያብርድልን። የዲያብሎስ ሰራዊት የሰውን ሕይወት የሚያስጠፋ የሰውን ደም የሚያስፈስስ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የገባውን ጠራርጎ አርጎ በማይፈታ በሳት ሰንሰለቱ አስሮ ያጥፋለን፣ ያንሳለን፣ ያስወግድልን አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ቤተ ክርስቲያን አስራቱን በኩራቱን የምታወጡ የተራበን የምታበሉ፣ የተጠማን የምታጠጡ፣ የተራቆተን የምታለብሱ፣ የተቸገረን የምረዱ ስጦታቸውን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግስት ሰማያት መሮሻ አድርጎ ይቀበልላችሁ። የዲያብሎስ ሰራዊት ያላየውን ምቀኛው ሰላብ ያልተመለከተውን ንጹሕ እንጀራ ከሙሉ ጤንነት ጋር ያድላችሁ፣ ይስጣቸው። በስደት ዓለም ያላቸው ምስራቅ፣ ምዕራብ፣ ሰሜን ደቡብ ያሉትንም እንቅፋት ሳይመታቸው ሸካሜ ኬላ ሳይወጋቸው እጅግ በግፈኞች እጅ ሳይያዙ ወዳሰቡበት መንገድ እንዲገቡ የቅዱሳን አምላክ እግዚአብሔር ይርዳቸው። አምላካችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንንም ይጠብቀን። እግዚኦ እግዚኦ እግዚኦ ከሚያስብል መከራ አምላካችን ፈጣሪያችን ይሰውረን ይጠብቀን ያድነን። ስለ ንጽ ስለ ቅድስት ስለ ድንግል ማርያም ብሎ ምሕረቱን ቸርነቱን ያብዛለን ይበለን። ስለ ቅዱሳን መላእክት ስለ ቅዱሳን ነቢያ ስለ ቅዱሳን ሐዋርያ ስለ ቅዱሳን ሰማዕታት ስለ ቅዱሳን ጻድቃን ስለ ቅዱሳን አበው ስለ ህፃናቱ ስለ ሀያ አራቱ ካህናተ ሰማይ ስለ አባታችን ስለ አቡነ ተክለ ሃይማኖት ስለ ቅድስት ክርስቶስ ሰምራ ስለ አቡነ ጎርጎሪዎስ መሀሪው ደጉ ቸሩ አምላክ ይቅር ይበለን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት። ምሕረቱ ቸርነቱ የበዛ እንዳንሸነፍ ኃይሉን ብርታቱን ይስጠን። ጠላታችን እንዳያወከን ግራ እንዳያጋባን አምላከ ቅዱሳን ኃይሉን ብርታቱን አባቶቻችን እንዳበረታ እኛንም ያበርታን፣ ኃይሉን ይስጠን። እግዚአብሔር ያስባቸው። ወለተ ኢየሱስ እግዚአብሔር ያስባት። እግዚአብሔር ሁላችንንም ያስበን በቸርነቱ ይጠብቀን ጸሎትና ልመናችንን ይቀበልልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስመ ይቀደስ፣ መንግሥትም ጥምጣ ፈቃደን በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ። በደላችንን ሁሉ ይቅርበለን እኛም የመደንን እንደመንን አቤት ወደ ፈተናማ አታግባ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን እመቤታችን ቅድስት ንጽሕት ድንግል ማርያም፣ ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ወይ፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ የማይጠን ፍሬ የተባረከ ነው። ጸጋን የተመላ ንጽሕት ወይ ደስ ይበልሽ ለወሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ስለመኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኦሊቅ ኢየሱስ ክርስቶስ ስራ የኃጢአት ኃጢአተ ሁሉ ዝበከ ማይሰራ ኃጢአት እግዚአብሔር ፍታ እግዚአብሔር ይባርከን አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ዘላለም ስላሴ ቅዱስ የሆነው አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለእሱ ይሁን። ማምላክ ወላዲት አምላክ ቅድስት ንጽሕት ድንግል ማርያም ምርኩዛችን፣ መጠጊያችን ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጠበት ስጋውን የቆረሰበት ደሙን የፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳ ነበው ስማቸው ለዘላለም የተመሰገነ ይሁን። አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደራይ ጋር ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን ክቡራን አዛውንት እናቶቻችን ወንድሞቻችን እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን በፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምን አመሻችው እንደምን አደራችሁ? አሜን። ሎላ አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለዚህ ሰዓት ለዚች ደቂቃ እግዚአብሔር በሰላም አደረሰን አደረሳችሁ። እችን ሰዓት ባርኮ ቀድሶ የሰጠን አምላካችን እግዚአብሔር ነው ስሙን እንድንጠራ ክብሩን እንድንወርስ የፈቀደልን እሱ ነው እና እግዚአብሔር ይመስገን። እንግዲህ ያው በጸሎት እግዚአብሔርን ለምነናል፣ ተማጽነናል። የጸሎታችን ውጤት የአማረ የሰመረ እንዲሆን የእሱ ፈቃድ ይሆን። ያው ዛሬ እንኳን ሌላ ምንም አልልም፣ ጸሎት ነው ያው። ነገ ሰማዕቱ ሊቀ ሰማዕታት ቅዱስ መርቆሪዎስ ነው። ስለዚህ ያው በጊዜ መዘገጃጀት ስለሚያስፈልግ ለጊዜ ለመሄድ ነው። ሌላ ምንም ማስተላለፈው መልእክት የለም። ያው እንኳን አደረሳችሁ ነው። እንግዲህ ዛሬም የሀያ አራቱ ካህናተ ሰማይ ሰምታችሁታል። በስንክሳሩም በገድላቱም ጠዋት ሰምታችሁታል። ለሊት ማለት ነው፣ ለሊት እንቅልፉን ትቶ የተነሳ አለ። እንደገና ደግሞ ከእንቅልፉ በኋላ ተነስቶ ደግሞ ያዳመጠ ደግሞ ብዙሃን አለ። እንግዲህ በረከት ማግኘት ይሄ ነው እና ስለዚህ ያው ነገ ደግሞ ሊቀ ሰማዕታት ቅዱስ መርቆሪዎስ ነው እና ያው በጊዜ ያው መሄድ ስላለ ስለዚህ በጊዜ መሰብሰብ ያስፈልጋል። እና ያው የእጅ የበረከቱ ተሳታፊ ሆናለሁ ማለት ነው፣ በረከትን አገኛለሁ። ያው እናንተም ታገኛላችሁ በማዳመጥ ዩቱብ ላይ መከታተል ትችላላችሁ ማለት ነው። ቲክቶክ ላይ ያላችሁት ወደ ዩቲዩብ ላይ የገብታችሁ መከታተል ማድመጥ፣ ያው ደስ ይላል። ሊቃውንቱ ሲያገለግሉ ሲያሸበሽቡ፣ እያንዳንዱ ያው ዳይሬክት ነው የሚተላለፈው እኮ ያው ኔትወርክ ችግር ካልሆነ በስተቀር። እንግዲህ ለማንኛውም እግዚአብሔር ለዚህ ሰዓት ለዚች ደቂቃ ስላደረሰን እግዚአብሔር ይመስገን። እግዚአብሔር ያስባችሁ፣ አስቡን ለምትሉት የምሕረት አባት የይቅርታ ባለቤት እግዚአብሔር አምላክ ሁላችንንም በቸርነቱ ያስበን መልካሙን ምኞታችንን ይሙላልን ይፈጽምልን። ቅዱስ መርቆሪዎስ ያው ብዙ ጊዜ የምናገረው ነው። ያው ለእኔ ያደረገልኝ የተለየ። ስለዚህ እግዚአብሔር ደግ አምላክ ነው ያው ጋሽን ባው አርማንያ እንግዲህ እዚያ ፈረሱ የሚያሸበሽብበት ሊቃውንቱ ሲያሸበሽቡ አብሮ ያሸበሽባል። ስለዚህ ሰዎች እየተጠራጠሩ አይበንትን ነው እየተባለ ብዙዎች እየሄዱ ይመለከቱ ነበር። ግን አይደለም ያው ሌላ ቢያሸበሽብ ሌላ እንትን ቢን አይንቀሳቀስም። ሊቃውንቱ ገና ገና ወረቡን ሲወርብ ገና ስለዚህ ያን ጊዜ መንቀሳቀስ ይጀምራል። ከዚያ ሲያሸበሽው አብሮ ነው የሚያሸበሸው። ድንቅ ነው፣ ይገርመኛል፣ ይገርማል። እግዚአብሔር መንክር እግዚአብሔር በላይ ላይ ቅዱሳን ነው እና እና እግዚአብሔር ይመስገን። ያው ነገ ደግሞ ገሉን ትሰሙታላቸው ማለት ነው፣ አገልግሎትም ይኖራል። ገሉንም ያው እንግዲህ አስተላልፍላችኋለሁ ማለት ነው። እግዚአብሔር ሁላችንን የባርከን የበረከቱ ተሳታፊ ይሆናል። ስለዚህ በዚያ ተከታተሉ። ዩትዩብ ላይ ይተላለፋልና በዚያ ትከታተላለችሁ። ሰላም እግዚአብሔር ከሁላችን ጋር ው ሌላ አልልም ስለሚመሽ አንዴ ከጀመርኩ ስለዚህ ሀያ አምስት ጉዳይ ነው ለስራ ሁለት ያው መታጣጠብ ያስፈልጋል አይደለ? ስለዚህ ቤተክርስቲያን እስከሆነ ድረስ የሚሄደው።